ሰላም ጤና ይስጥልኝ። የተከበራችሁ እና የተወደዳችሁ ቤተሰቦች እንዴት ሰንብታችኋል? እግዚአብሔር ይመስገን የደህና ነኝ ወይ? ያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ሼር እና ላይክ ማድረጋችሁ እንዳይረሳ ዘወትር እናንተ ድጋፍ እንዳይለየን እያልኩ ከወዲሁ አሳስባለሁ። ማንኛውም ይሄን ቪዲዮ መመልከት የሚችል ሰው ሁሉ ሰብስክራይብ አድርጉ። ምክንያቱም ለእናንተ ምንም የሚቀነስባችሁ ነገር ስለሌለ፣ ከኛ ጋር ግን እናንተ ሰብስክራይብ ማድረጋችሁ ቻናላችን ከፍ ከፍ እያለ ለሌሎች ብዙ ማንበብና መጻፍ ለተቸገሩ ልጆች ይዳረስ ዘንድ በማንኛውም የዓለም ዳርቻ ያላችሁ እህት ወንድሞቻችን ሁሉ ከወዲሁ ሰብስክራይብ እንድታደርጉ አሳስባለሁ። ዛሬ ደግሞ ይዤላችሁ የመጣሁት ከባለፈው ቪዲዮ ላይ ተቆርጦ የቀረ ቪዲዮ ነው። ምክንያቱም በባለፈው ምንባብ እንደዚህ ረዥም ምንባብ ለብቻ ያለው ከዛ ተቆርጦ የቀረ ሙሉ የዛኛው አጠቃላይ የመጨረሻው ቪዲዮ ነው። ይህንን ቪዲዮ ከማንበብ በፊት እናንተ አንበባችሁ ምናልባት ማንበብ የምትሞክሩ ልጆች ካላችሁ አንበባችሁ ጠብቁኝ። እኔ ይህንን መግለጫ ከሰጠሁ በኋላ ወደ ማንበቡ ሲሄድ፣ እናንተ ደግሞ የሱባ ስተት ሰተት እንደነበራችሁ እያንዳንዱን ታያላችሁ። ከዚህ በተጨማሪ ደግሞ ቴሌግራም ግሩፕ አለ። ይህንን ጽፋችሁ ቴሌግራም ግሩፕ ላይ ብታስቀምጡልኝ እያንዳንዱ ስህተታችሁን እየነቀስኩ እያወጣሁ የማሳውቃችሁ ነው የሚሆነው። እናንተ እያንዳንዱን ቪዲዮ ከመጀመሪያው እስከ መጨረሻው ረጋ ብላችሁ ለማየት ሞክሩ። ቀጥታ ወደ ትምህርቱን ኒድ ከዛ ን ከዛም ሶ ስ ቱ ን ሶስቱም

ከዛም ሶስቱም ዛፉን በኃይል ከገደሉ በተቃራኒ አቅጣጫ እንዲወድቅ መነቅነቅ ጀመሩ። ትንሽን ትንሽም እንደቆዩ እንደቆዩ

ቾ ቸ ነ ወንድማማቾችን ወንድማማቾችን አ ብ ረ ው አብረው ወ ደ ወደ ገ ደ ሉ ገደሉ ወ ድ ቆ ወ ወድቀው ወድቀው ወድቀው ክፉኛ ክፉኛ ተጎዱ ተጎዱ ትንሽም እንደቆዩ ዛፉ ከነስሩ መሬቱን ገንድሶ ወደ ገደሉ ውስጥ ሲሰምጥ ሶስቱ ወንድማማቾችን አብረው ወደ ገደሉ ወድቀው ክፉኛ ተጎዱ። ከሶስቱ አንዳቸው ከሶስቱ አንዳቸው

አቼው በመስነፋቸው ክፉ ክፉ አደጋ አደጋ ደረሰባቸው ደረሰባቸው። ከሶስቱ አንዳቸው እቤት ሂደው መጥረቢያ ለማምጣት በመስነፋቸው ክፉ አደጋ ደረሰባቸው። ቤተሰብ አሁን የያየ ነው። ረጋ ብለን እያንዳንዱ ከመጀመሪያው ጀምረን ፊደልን እየቆጠርነን ያነበብ ነው። እናንተም ገና ጀማሪዎች ከሆናችሁ ልክኔ እንዳነበብኩት አድርጋችሁ ከመጀመሪያው እስከ መጨረሻው ረጋ ብላችሁ አንብቦት። የቻላችሁ ደግሞ ማንበብ በምችሉ ካላችሁ ደግሞ ይህንን አንብባችሁ ቴሌግራም ቻናል አለ፣ ግሩፕ አለ። እዛ ላይ ያስቀምጡልን ስታችሁ፣ እናርምላችኋለን። አንድ ላንብብላችሁ እናንጨርስ። ከዛም ሶስቱም ዛፉን በኃይል ከገደሉ በተቃራኒ አቅጣጫ እንዲወድቅ መነቅነቅ ጀመሩ። ትንሽም እንደቆዩ ዛፉ ከነስሩ መሬቱን ገንድሶ ወደ ገደሉ ውስጥ ሲሰምጥ! ሶስቱ ወንድማማቾችም አብረው ወደ ገደሉ ወድቀው ክፉኛ ተጎዱ። ከሶስቱ አንዳቸው ቤት ሂደው መጥረቢያ ለማምጣት በመስነፋቸው ክፉ አደጋ ደረሰባቸው። የስንፍና መጨረሻው ጉዳት ነው የሚለውን ትርጉም ነው የሚያስተላልፍላችሁ ይህንን! በድጋሚ ላይክ እና ሼር እያደረጋችሁ ቤተሰብ ሁኑ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ ለሌሎች አዳርሱ። አብራችሁን ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ ከምንገናኝ ደግሞ እናንተ ሌሎች ቪዲዮችን ወደኋላ መለስ ብላችሁ በማየት ጠብቁን። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ።